ሰላም ጤና ይስጥል። ዛሬ ስለ ለስላሳ መጠጦች እውነተኛውን መረጃ የተለያዩ ጥናቶችን በማገላበጥ ይዘንላችሁ መጠናል። ልጆች ለስላሳ መጠጦችን በእጅጉ ይወዳሉ። ልጆች ብቻ ሳይሆን ታላላቅ ሰዎችም ለስላሳ መጠጦችን የሚጠላ የለም። እንዲሁም ደማቅ ቀለማቸውን፣ ጣፋጭ ጣዕማቸውና አስደሳች አረፋቸውን ጭምር ሁሉ በጉጉትና በደስታ የሚመለከታቸውና የሚወዳቸው ናቸው። ግን ይህ የዕለት ተዕለት ደስታ በዝምታ የሰዎችን ጤና የልጆችን እድገት የሚጎዳ ቢሆንስ? በእርግጥ ሲጠጧቸው አስደሳቾችና እጅግ ጣፋጮች ናቸው። ግን ከጣፋጭነት ስ በስተጀርባ የተደበቀ መራራ እውነት አለ። ዛሬ ስለ ለስላሳ መጠጦች እና የሕፃናት እድገት እንዲሁም ጤና ጋር ያለውን እውነት መረጃዎችን አጠናክረን ይዘላችሁ መጠናል። ስለዚህ ሳይንስ ምን ይላል ወላጆች ምን ማወቅ አለባቸው እና እንዴት እንደሚጎዳና ምን ማድረግ እንደሚገባችሁ እያንዳንዱን ተንትነን ወደ መመልከት እንገባለን። ሰላም፣ ጤና ይስጥል። እንዴት ናቸው? እንኳን ወደ እንቁ ጤና ቻናል በሰላም መጣችሁ። በዚህ ቻናል እንግዲህ ስለ ጤና በተከታታይነት መረጃዎችን የመለቅበት ነውና ቻናሉን ሰብስክራይብ በማድረግ እንዲሁም ይህን ቪዲዮ ደግሞ በደንብ ተመልከቱና ከወደዳችሁት ላይክ እንዲሁም ለሌሎች ወላጆች እንዲደርስ ደግሞ ሸር በማድረግ አጋርነታችሁን አሳዩ። ቀጥታ ወደ መረጃው ስንሄድ ክፍል አንድ ልጆች ለስላሳ መጠጦችን ወዱበት ምክንያት ምንድን ነው? ለስላሳ መጠጦች ሕፃናትን ለመሳብ የተቀየሱ ናቸው። በአጋጣሚ ሳይሆን በስትራቴጂክ በጥናት ተመርኩዘው የተቀየሱ መሆናቸውን መመልከት ይኖርብናል። ጥናቶች እንደሚያሳዩት ዋና ዋና የመጠጥ ኩባንያዎች በየዓመቱ እንግዲህ በቢሊዮን የሚቆጠር ገንዘብ በልጆችና በወጣቶች ላይ ያነጣጠረ ማስታወቂያ ለማሰራት እንደሚያጠፉ ተመላክቷል። እንደምትመለከቱት ያ ቀለማማው ማሸጊያ የዝነኞች ማስታወቂያና ድጋፍ እና ጣፋጭ ጣዕማቸው ልጆች በጠርሙስ ውስጥ ያለውን ነገር ከመረዳታቸው ከረጅም ጊዜ በፊት ስሜታዊ ትስስር እንዲፈጥር ከፍተኛ የሆነ አስተዋጽኦ አለው። በዚህ ውስጥ አንዱ ያለው ስኳር ነው። ስኳር የአንጎል ሽልማት ማዕከል ወይም ብሬን ሪዋርድ ሲስተም የምንለውን ያነቃቃል፣ ዶፓሚን የተባለውን ኬሚካል እንዲለቅ ያደርጋል። ይህ ኬሚካል ደግሞ በደስታና በሃይፐር አክቲቭ ጊዜ ከሚያነቃቀው ጋር ተመሳሳይ ነው። ለዚህ ነው ልጆች አንዴ ከቀመሱ በኋላ ብዙ ጊዜ ተጨማሪ ለስላሳ መጠጦችን ወይም ሶዳ የሚፈልጉት ማለት ነው። ክፍል ሁለት በለስላሳ መጠጦች ውስጥ ምን አለ? እንግዲህ ልጆችን የሚጎዳ ወይም የሚጠቅም ሊሆን ይችላል። በለስላሳ መጠጥ ውስጥ ያለውን የተወሰኑትን ነገር ስንመለከት በአንድ መደበኛ 350 ሚሊ ሊትር የሶዳ ጣሳ ውስጥ ወይም ጠርሙስ ውስጥ ያለውን ስንመለከት ከዘጠኝ 9 እስከ 10 የሻይ ማንኪያ የሚሆን ስኳር አለው። ይህም እንግዲህ ወደ ግራም ስንቀይረው ከ35

በውስጡ ይዟል። ሌላው ካፌን ይዟል። ሶስተኛ ደግሞ ፎስፎሪክ አሲድ ይዟል፤ ለመጠጡ መራራ ጣዕም የሚሰጠው ሲሆን የካልሲየም መመጠጥን ወይም አብዞርቬሽን ሊያስተጓጉል የሚችል ኬሚካል ነው። ሌላኛው ደግሞ በልጆች ላይ ከፍ ያለ የንቃት መጠን ወይም ሃይፐር አክቲቪቲ ጋር የተገናኙ ሰው ሰራሽ ቀለሞች እና መከላከያዎች ወይም ፕሪዘርቫቲቮችን በውስጡ ይዟል ማለት ነው። እዚህ ጋር ስንመለከት አንድ ህፃን በቀን በአማካይ ሁለት የለስላሳ መጠጦችን በቀን ቢጠቀም ይህ በአመት ከ25 ኪሎ ግራም በላይ ስኳር በውስጡ ተጠቀመ ማለት ነው። ይህም እንግዲህ ለብዙ ትንንሽ ህጻናት ከጠቅላላ የሰውነት ክብደታቸው ይበልጣል ስለዚህ በአንድ አመት አንድ ህፃን 25 ኪሎ ግራም አይጨምርም ስለዚህ 25 ኪሎ ግራም ስኳርን ተጠቅሟል ማለት ነው ደግሞ ከፍተኛ የሆነ የጤና ችግር ያስከትላል ክፍል ሶስት ሶዳ እድገትን እንዴት ይጎዳል የሳይንስ መሰረት ምንድን ነው በለስላሳ መጠጦች ውስጥ ያለው ሶዳ እንዴት የልጆችን እድገት ወይም ጤና እንደሚያስተጓጉል ስንመለከተው ይህ የህፃናት እድገት ጋር በብዙ ባዮሎጂካል መንገዶች ጋር እንደተገናኘ ያመለክተዋል አንደኛ የአጥንት ጤናና ቁመት ጋር በኮላዎች ውስጥ ያለው ፎስፎሪክ አሲድ ለአጥንት እድገት ወሳኝ የሆነውን የካልሽም መመጠጥን ወይም ካልሽም አብዞርቬሽንን ይቀንሳል። በአሜሪካን ጆርናል ኦፍ ክሊኒካል ኒውትሬሽን ላይ የታተሙ ጥናቶች እንደሚያሳዩት በተደጋጋሚ ሶዳ የሚጠጡ ልጆች የአጥንት ጥንካሬያቸው ዝቅተኛ ሲሆን፣ ለአጥንት ስብራት የመጋለጥ እድላቸው ደግሞ ከፍ ያለ መሆኑን አስቀምጠዋል። ሁለተኛው ውፍረትና ሜታቦሊክ ውጤቶች ጋር የተያዘው ነው። ከፍተኛ የስኳር መጠን ኢንሱሊንን ከፍ ያደርጋል፣ እንዲሁም ስብ እንዲከማች ከፍተኛ የሆነ አስተዋጽኦ አለው በሃርቫርድ ስኩል ኦፍ ፐብሊክ የታጠመ የታተመ ጥናት እንዲላል በቀን አንድ ጊዜ ሶዳ መጠጣት የህፃናት የውፍረትን ስጋት በ60 ፐርሰንት ከፍ እንደሚያደርግ አስቀምጧል። ስለዚህ የልጅነት ውፍረትን ያስከትላል፣ ጉርምስና እንዲዘገይ ያደርጋል፣ እንዲሁም የተለመደውን የእድገት ሆርሞን እንቅስቃሴ ያስተጓጉላል ማለት ነው። ሶስተኛ የፕሮቲንና ንጥረ ነገር መፈናቀል ያስከትላል። ሶዳ የሚጠጡ ልጆች ብዙውን ጊዜ ወተት ወይም ገንቢ መጠጦችን ይዘላሉ። ይህም ለጡንቻና አጥንት እድገት አስፈላጊ የሆኑትን እንደ ካልሽየም፣ ቫይታሚን ዲና ፕሮቲን እጥረትን ያስከትላል። አራተኛ የአንጀት ማይክሮቦ መረበሽን ያስከትላል። ከመጠን በላይ ስኳር ጎጂ የሆኑ አንጀት ባክቴሪያዎችን ይመግባል። ይህም ንጥረ ነገር መመጠጥን ወይም አብዘርቬሽን እና መከላከልን ወይም ፕሪዘርቬሽን እንዲቀንስ ያደርጋል። ይህ ደግሞ ሁለቱም ለእድገት ወሳኝ የሆኑ ሂደቶች ናቸው። ክፍል አራት የረጅም ጊዜ የጤና ተጽዕኖ ምን ስለዚህ በለስላሳ መጠጦች ውስጥ ያለው ሶዳ የረጅም ጊዜ ተጽዕኖ ምንድን ነው ብለን ስንመለከት ጉዳቱ እንግዲህ በልጅነት ብቻ የሚያቆም አይደለም። ከመጠን በላይ የሶዳ ፍጆታ ከሚከተሉ ችግሮች ጋር የተገናኘ እንደሆነ ጥናቶች አመላክተዋል። አንደኛ አይነት ሁለት ወይም ታይፕ ቱ የምንለው የስኳር በሽታ እንዲሁም የኢንሱሊን መቋቋምን ያስከትላል ማለት ነው። ሁለተኛ የጥርስ መበስበስ እና የኢናሚል መሸርሸርን ያስከትላል። ሶስተኛ፣ አልኮል የሌለበት የሰባይ ጉበት በሽታ ወይም ፋቲ ሊቨር ዲዚዝ ያስከትላል። አራተኛ በተለይ በኋለኛው እድሜያት የልብና የደም ስር ወይም ካርዲዮቫስኩላር አደጋዎችን ያስከትላል። ከዚህ በላይ ደግሞ በጣም የሚያሳስበው ወል ተመራማሪዎች እንዳገኙት በልጅነት ጊዜ ከፍተኛ የሆነ የሶዳ ፍጆታ የዘረመን ለውጦችን ወይም ኢፒጄኔቲክ ቸንጅ ሊያስከትል ይችላል በማለት አስቀምጠዋል። ይህም እድገትንና ሜታቦሊዝም የሚቆጣጠሩ ጅኖችን የሚገልጹበትን መንገድ ይለውጣል ማለት ነው። ክፍለ አምስት ስነ ልቦናዊ እና ባህርያዊ ለውጦች። ለስላሳ መጠጦች እንግዲህ ሰውነትን ብቻ ሳይሆን አእምሮን ጭምር ይጎዳሉ ማለት ነው ማለት ነው። ካፌን እና ስኳር በአንድ ላይ ፈጣን የኃይል መጨምርን ያስከትላሉ፣ ከዛም ድንገተኛ የመቀነስ ሁኔታን በማስከተል ይህ ደግሞ ወደ ስሜት መለዋወጥ፣ መበሳጨት እና ደካማ ትኩረት ያመራል ማለት ነው። በኒውትሪየንትስ በሀያ 21 የታተማን ጥናት በተደጋጋሚ ሶዳ መጠጣት በትምህርት ቤት ውስጥ ያሉ ህጻናት ላይ ከፍተኛ የሆነ ጭንቀት፣ ደካማ እንቅልፍ እና የትኩረት ችግር መጠን ጋር እንደተገናኙ አመላክቷል። ስለዚህ ብዙ ስኳር ማለት ብዙ የስሜት መለዋወጥ እንዲሁም ያነሰ የመማር ወይም የሚሞሪ እንዲሁም የማስተዋል ችግር ጋር እንደተገናኘ አስቀምጧል። ክፍል ስድስት ጤናማ አማራጮች ምንድን ናቸው? ስለዚህ ወላጆች ምን ማድረግ ይችላሉ? በሳይንስ የተደገፉ ቀላል አማራጮችን ይዘላችሁ መጠናል። ይህም የመጀመሪያ፣ ውሃን ማስቀደም ከምግብ በፊትና ከተጫወቱ በኋላ ውሃ እንዲጠጡ ማበረታታት። እንግዲህ ውሃ ከፍተኛ የሆነ አስተዋጽኦ አለው። ሁለተኛ፣ ፍራፍሬ ጣዕም ያለውን ውሃ መስጠት። ስለዚህ ለጣዕሙ ሲባል እንደ ሎሚ እንጆሪ በመጨመር ውሃ ብቻ ከምንሰጣቸው እነዚህን ጣዕሞችን አጨምረን መስጠት እንችላለን። ሶስተኛ ተፈጥሯዊ የፍራፍሬ ጭማቂ፣ ይህም በመጠን እንግዲህ ተደጋጋሚ ጭማቂ መጠጣትን በራሱ ጉዳት አለው። አዲስ የተጨመጠ ምንም ተጨማሪ ስኳር የሌለበትን ጭማቂ መስጠት። አራተኛ ወተትን መስጠት እንዲሁም የተጣሩ የእጽዋት ተዋጾችን መስጠት የአጥንትና የጡንቻ እድገትን ይደግፋሉ። ሌላኛው ደግሞ በጊዜ ማስተማር፣ በተለይ ልጆች ስኳር ሰውነታቸውን እንዴት እንደሚጎዳ በቀላል ቋንቋ በማስረዳት ከስኳርና ከሶዳ እንዲሸሹ ማድረግ ይቻላል። ስለዚህ እንደዚህ ሲባል ሙሉ በሙሉ ከሶዳ መከልከል ሳይሆን የዕለት ተዕለት ልማድ እንዳያደርጉት መጠን መጠንቀቅና አልፎ አልፎ ብቻ እንደ መደሰቻ እንዲያደርጉት የወላጆች ኃላፊነት አለባቸው። ክፍል ሰባት በእውነተኛ ዓለም ላይ ያሉ ምሳሌዎችን ስንመለከት እንግዲህ በዓለም አቀፍ ደረጃ ሶዳን የከለከሉ ወይም የለስላሳ መጠጦችን እርምጃ የወሰዱ ሀገሮችን ስንመለከት እንደ ሜክሲኮ እና ዊኪ ያሉ ሀገሮች የሶዳ ታክስን እንግዲህ ያስተዋውቀዋል። ይህም በጥቂት ዓመታት ውስጥ የፍጆታ መጠናቸው ከሰላሳ ፐርሰንት በላይ እንዲቀንስ አስተዋጽኦ አድርጓል ማለት ነው። ሌሎች ደግሞ ሶዳዎችን በውሃ ወይም በወተት አማራጭ የተኩ ትምህርት ቤቶች ደግሞ የተሻለ አካዳሚ ከፈጻ ማጣጠምና አነስተኛ ባህሪ ለውጦች እንዳመጡ አመላክቷል። ነገር ግን በኢትዮጵያ በብዙ የአፍሪካ ሀገሮች የለስላሳ መጠጦች ግብይት በፍጥነት እየተስፋፋ ነው። ሆኖም የህዝብ ጤና በተለይ ትምህርት መስጠት በጣም የቀነሰ ሁኗል። ወላጆች ትምህርት ቤቶች በተለይ ስለ ጤናማ መጠጦችና ምግቦች ትምህርቶችን ከመቅሰም ተቆጥበዋል ማለት ይቻላል። ስለዚህ በሀገራችን ላይ ይህ በፍጥነት እየጨምረ የሄደው የለስላሳ መጠጥ በልጆች ጤና ላይ ከፍተኛ የሆነ አስተዋጽኦ ወይም ጉዳት እያደረሰ መሆኑን መገንዘብ ይኖር ባቸዋል። ለዚህ ለስላሳ መጠጦች እጅግ አስደሳቾች ሲሆኑ ግን ከጣፋጭነቱ በስተጀርባ ያለውን መራራ እውነት ግን ወላጆች መረዳት ይኖርባቸው ይህም እድገታቸውን የሚቀንስ፣ አጥንታቸውን የሚያደክሙ፣ ሆርሞኖችን የሚያስተጓጉሉ እና እድሜ ልክ የሚዘልቁ ጤናማ ያልሆኑ ልማዶችን ሊቀርጹ ይችላሉ። እንደ ወላጅነታቸው ልጆቻችሁን ከበሽታ መከላከል ኃላፊነት አለባቸው። ስለዚህ ይህንን ቪዲዮ ላይ እንዲሁም ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ አድርጉ። ለሌሎች ወላጆች ደግሞ በቅንነት በማጋራት የወላጅነት ድርሻችሁን ተወጡ። ስለተከታተላችሁን እጅግ እናመሰግናለን። በሌላ ቪዲዮ እንገናኝ።